አንተ ኪራይ እዚህ ምን ታደርጋለህ? አንቺ ራሲ እዚህ ምን ትሰሪያለሽ? ምን ማለት ነው ደግሞ? እንደዚህ ተጣብቆ አድሮ እንደ መሸመጣጠጠ ልሸመጥች መቼ መጥተ ሰንፈሽኛል። ጽ እያለም ይለምናታል። ሳታስበውም ድንገት ይስማታል። እሷም በድንጋጤ ትመለከተዋለች። ከዛም ከቤት በራ ትሄዳለች። እሱም እንግዲህ ያው የሰራው ነገር ስህተት በመሆኑም ያው ድንግጥልና ይቀመጣል። ከዛም እሷ ቤት ሄዳ ያቺ ጓደኛዋ ማለት ነው እያወራቻት ትገኛለች። ያለውን ነገር እንግዲህ እሷ ሁልጊዜም ስለ ኪራን የምጠይቃት፣ እሷም በፍጹም በማለት ከራሷ ጋር እየሸሸች ነው እውነትም ጓደኛዋም እንደምትለው በሁለት ዓለም ውስጥ ነው ያለሽው። አንደኛው ልብሽ ኪራን ይላል፣ አንደኛው ጭንቅላትሽ ደግሞ ቤተሰብሽን ይላል። ስለዚህ ሁለቱን አስታርቂያቸው በማለት ትገኛለች። እሷም አንቺ ግን ስለ ሁሉም ስለ ኪራ ለምንድን የሚከራከረው እንደዚህ በማለትም ጽናትም እየመለሰች ነው። በፍጹም ጽናት፣ ትወጀዋለሽ ስለዚህም እባክሽ ልብሽንና ጭንቅላትሽን አስታርቂው ይሄ እኮ ምንም ማለት አይደለም ሰርተሽም ቤተሰብሽን መለወጥ ትችላለሽ የግዴታ በፍቅር ስላለሽ ቤተሰብሽን አትረጅም ማለት አይደለም ትላታለች ጽናትም እባክሽ ተይ ከሀገሬ ትምህርቴን እማራለሁ ብዬ ወጣው ከሀገሬ ባላ ላገባን ብዬ ወጣው ወይ ትምህርቴን አልተማርኩኝ አሁን እንደዚህ አይነት ነገር ሳያደርግ አባቴስ ምን ይለኛል ብላ ታስባለች ልጅቷም በፍጹም በፍቅር አንድ ላይ ሆናችሁ ማለት እኮ ትዳር መሰረታችሁ ማለት አይደለም፣ ብላም ትላታለች። አይ ተይ እባክሽን ይሄ ነገር ጥሩ አይደለም፣ እያለችም ጽናት ከራሷ ጋር እየታገለች ይገኛል። እንግዲህ ጓደኛውም በይ እንግዲህ አንቺ እንዳልሽ እኔ ምንም ከዚህ በላይ ልልሽ አልችልም፣ ብላትም ትመልስላታለች። እናም ኪራ ደግሞ ከራሱ ጋር በጣም እየታገለ ነው። ቆይ እኔ ማን ነው የሚረዳኝ? በእሷ ፍቅር እየተቃጠልኩ ነው፣ በእሷ ፍቅር እየተጎዳው ነው። እኔ ማን ነው የሚረዳኝ? ብሎ በማለት ብቻውን እየተብሰለሰለ ይገኛል። በዚህም አጋጣሚ ትዝ ይለውና ወደ ምህሩ ይደውላል። ምህሩም ሐዋሳ ሄዳ ሰነባብታለች። እሱም እባክሽ ምህሩ እንድትመጭልኝ ብሎ ይጠይቃታል። እሷም ምን ሆነሃል ብላ ትለዋለች። ጽናት ጥላው እንደሄደችና ሁሉን ነገር ይነግራታል። እሷም አልችልም አሁን መምጣት። ኒኪራ በጣም ይቅርታ አድርግልኝ። ናሆም የለም እንደ ብላ ትመልስለታለች። ናሆም አለም የለም ብሎ ይመልስላታል። በዚህም መሀል እባክሽ ምህሩ አንዴ እንኳን ነይልኝ፣ ቤቱ ሊበላኝ ነው ብቻዬን ብላም ብሎ ይመልስላታል። እሷም እንደምታውቀው ማዘር ሺላትላይን ትችላለች በፍጹም እኔ በረራ ትኬት ትቆርጥልሻለሁ እባክሽ ምሩ በፍጥነት ነይልኝ ብሎ ይላታል። እንግዲህ በቃ ማዘሯን አሳምኛ እሺ ጋለች ይመጣለሁ በማለት ምሩ ትመልስለታለች። ከዛም ከራሱ ጋም ቁጭ ብሎ እየተማከረ እያለ ያው እንግዲህ ምህሩ ድንገት እንደምትመጣ ነግራው ምህሩ ሊቀበላት ሄዶ ምህሩ ተቀብሏት መጥቷል። ምህረትን ስላገኛት በጣም ደስ ብሎታል። ደስታም ተሰምቶታል። በዚህ አጋጣሚ ቤት ቁጭ ብለው እያለ ናሁም ድንገት ይመጣል። ሲያቸውም በጣም ደነገጠ። ምህረት ምህሩን ሲያት አልጠበቀም ሰርፕራይዝ ሊሆነበት ከዛም ሰላም አተባባሉም እንደ ይለዋል ኪራ ተቃቅፈው ሰላም እየተባባሉ እያለ አይ እንግዲህ በቃ በማለትም ኪራ የተለመደ ቀልዱን ጣል ያደርጋል ማለት ነው እንግዲህ ሶስቱም አንድ ላይ ቁጭ ብለው እያለ ምሩ ውሃ ትልና ስጠይቃለች ያው ሰራተኛው ውሃ መታሰጣታለች ከዛ በኋላም እያወሩ እያለ በጣም አምሮብሻል ይላታል እናንተም አምሮባቸዋል ብላ ትላለች ኪራም እናንተ ነው ወይስ ብሎ ወደ ናሆም ይጠቁማል። ከዛም እየተሳሳቁ እያለ አዎ በጣም አምሮብሻል በማለት ናሆም ጣል ያደርጋል ቀልዱን። ከዛም ለምን ጽጋ ደውለን ሰርፕራይዝ አናረጋትም ብላ ትለዋለች። ከዛ ናሆም ኪራ ከደወለ እኔ የለሁበትም የተቀጠርሽበት ቦታ ፓራራይዞ ነሽ ደምትመለሽ ብሎ ይጥላታል። ማለት ምክንያት ብላ ምህሩም ትላለች። ናሆምም አይ ኪራ ከሆነ ይቀጠራት ያው ስለማትመጣ ብርዱ ይጠዘጥዝሻል ብዬ ስላሰብኩ ነው በማለት ይስቃል። ከዛም በናሆም እንዲደውል ተስማምተው ናሆም ይደውልና ና ጺኔ ይቀጥራታል። ጺም የተቀጠረችበት ቦታ ስትሄድ ምህሩ መታለች። ያልጠበቀችው ሰርፕራይዝ ነው። በጣም ነው ደስ ያላት። ጓደኛዬ ለምን ጥለሽኝ በማለትም በቃ ውስጧ በጣም እንደተጎዳ እንደዚሁ ያስታውቃል። ምህሮም አይዞሽ፣ ምን ተፈጠረ በማለትም ትጠይቃታለች። ለምን እስከዛሬ ዛሬ ድረስ ይሄ ሁሉ ነገር ሳትነግሪኝ ለምን ደበቅሽ በማለትም ትመልስላታለች። ጽናትም ባክሽታዩ የኔን ቤተሰብ እንዴት ነው እነማሰር እንዴት ናቸው ብላ ትጠይቃታለች። እሷም ሁሉ ሰላም ነው ብላ ትላታለች። ከዛም በእንግዲህ እንሂድ ወደ ቤት ትላታለች። ወደ ኪራ ቤት ነው ወይስ ወደ አንቺ ቤት ብላ ትላታለች። አይ ወደ እኔ ቤት ብላም ፂም ትጋብሳታለች። ምህሩም አይ ቆይ መድኃኒት ስለላይስኩኝ ቤት እንሂድ መጀመሪያ ትላታለች። ወደ ቤትም ተያይዘው ሲሄዱ ኪራ ነበር ቤት። ከዛም ቤት ቁጭ ብለው ቁጭ ሲሉ ሰላም አትባባሉም እንዴ ትላለች። ምህሩም ሰላም ይባባላሉ። ከዛ ምህሩም እንዴ እንደዚህ ነው እንዴ ሰላምታ በማለትም ሞቅ ያለ ሰላምታ እንዲለዋወጡ ታደርጋለች። ሆኖም ግን ሁለቱ በቃላት በመወራወር ሁሌም አይግባቡም እና አሁንም እንደዛው እያደረጉ ነው። ምህሩም ሀይ እንግዲህ በቃችሁ እናንተ ደግሞ ሁሌ ልጅነት ምንድን ነው እሱ አይሰለቻችሁም? እንዲህ በማለት ትናገራለች። ከዛ በዚህ አጋጣሚ ምህሩ ወደ መኝታ ክፍል መድኃኒት ልታመጣ ትሄዳለች። ከዛም ተመልሳም ማውራት እንችላለን ወደ እዛ እንሂድና ብላም ትነግራታለች። ፂም፣ በፍጹም አሁን እኮ የኔ ክፍል አይደለም የሌላ ሰው ክፍል ነው ብላ እንግዲህ የተለመደ ጉንተላዋን ታደርጋለች። እሱም በቃ በልብ ጽናት እንድታወሩ እኔ ትችላችሁ ሊድ ይላታል። ኪራም ማለት ነው ጽናትን በፍጹም እንዴት ቤትን ጥለት ይወጣለ በማለት ያው ሁለቱም አሁን እንግዲህ ሲገናኙ አይግባቡም፣ ሲለያዩ ደግሞ ይፈላለጋሉ። ይህ የዘውትር ተግባራቸው ሆኗል። በዚህ መሃልም ፅ ወደ ኩሽና ድንገት ስትሄድ አዲስ የመጣችው ሰራተኛ በስልክ እያወራች ትገኛለች። በፊት አንድ ወንድ ነበረ ጨብራራ፣ አሁን ደግሞ ሁለት ሴት ሆነዋል። አንዷ አጨር ያለች ወፈር፣ አንዷ ቀጨን ያለች ቀይ በማለት ለዛኛው ወገን ስታወራ ድንገት ጽ ትገባለች። ልጅቷንም ስታያት ትደነግጣለች። ጺም ልጊቷ ስታያት ሲሆን ትደነግጣለች። ከዛ ምን ነው ደነገጥሽ? ብላ ጺም ጠይቃታለች። አይ ድንገት ከኋላ የቆመች ሳይሽ ነው ብላ ትላታለች። ስልክ ለማንም የምታወሪው ስለኛ ነው እያወራሽ ያለሽው፣ ለማንም ትነግሪው በማለትም ታፋጣታለች። ሰራተኛዋም አረበ ፍጹም ያክስቴ ልጆች ናቸው በማለት ሽምጥጥ ታደረጋለች። በነገራችን ላይ ሰራተኛዋ የሆነ ተልኮ ያላት ይመስላል። ነገረ ስሯ ምንም አያምርም። ምክንያቱም ስልክ ስታወራ የምታወራው ኢንፎርሜሽን ጠቅላላ ስለ ኪራ ቤት ነው። በዚህ ወጥቶ፣ በዚህ ወርዶ፣ ከሌ ገባ፣ ከሌ ወጣ የሚሉትን ኢንፎርሜሽን ለዛኛው ወገን እያቃበለች ትገኛለች። ማነው ያ ወገን የሚለው ግን እስካሁን የታወቀ ነገር የለም። ጽናትም እሺ በቃ ትልና ትታት ትሄዳለች። ከዛ ምህሩና ጽናት ይዘው ወደ ደረጃው ሲወርዱ ምህሩ አቤት ትላታለች። ምህሩም ይዝች የሰራተኛ ነገር ግን ምንም ደስ አላለኝም ትላታለች። ምን ነው አንች አንቺ መቼም ሰው መጠራጠር ትወጃለች ትላታል። አይ በፍጹም ቅድም በስልክ ስታወራ አንድ ቀይ ረዘም ያለችና አንድ ጠይም አጠር ያለች ወፍራም ነበሩ ስትል ሰማዋት ከዛ ስለ ማን የምታወሩ ስላት ከአክስቴ ልጆች ጋር ነው ስለ አክስቴ ልጆች ጋር ብላ አለችኝ ትላታለች ምህሩ ሀይፂ አንቺ እኮ መጠራጠር ስለምትወጅ ነው እንዳሰብሹ ላይሆን ይችላል በማለትም ትላታለች በዚህ አጋጣሚ ሁለቱ እያወሩ እያለ ሰራተኛዋ አሁንም ጆሮዋን አንሸዋኳ በኋላ ተደብቃ እያዳመጠቻቸው ነው ሊሆን ይችላል እንግዲህ በማለት ተያይዘው ይሄዳሉ ከዛም ተያይዘው ሄዱ። ምህረትም ፕሮግራሟን ከጨረሰች በኋላ ወደ ቤት ተመልሳለች። ኪራ እና ምህሩ ቤት ቁጭ ብለው እያለ ጽናት ቤቷ ናት። ጽናት ጓደኛዋ መታ ያለውን ነገር እያወሩ ነው ያሉት። እሷም እስኪ ቆይ ምህሩ መግባቷን ልደውል ትላልና ወደ ምህሩ ስደውል ምህሩ ገብቻ አለው ትላታለች። ከዛም ኪራ እንዳይሰማ እያለች እያወራቻት ይገኛል። ስልኩም ተዘጋ። ከዛም ጽናት ለዛች ለጓደኛዋ ምንም ውስጤ ደስ አላለኝም የሰራተኛዋ ነገር ብላ እያወራቻት ትገኛለች። በነገራችን ላይ ጽናት የተጠራጠረችው ነገር እውነት ሊሆን ይችላል። ሰራተኛዋ ምን አይነት ተልእኮ ይዛ እንደመጣች ማንም ያወቀ ነገር የለም። ከዛም ምሩ ሁለቱን ለማገናኘት ስላሰበች ኪራንና ጽናትን አንድ መላ ፈይዳለች። ኪራ አቤት ይላታል። ጽናት ራት ጋብዛናለች እየቀለድሽ መሆን አለበት ብሎ ይላታል። አይ በፍጹም እየቀለድኩ አደለም፣ ዛሬ ማታ ራት ጋብዛናለች ብላ ትለዋለች። እሱም አረ በፍጹም አንቺን እንዳይደብርሽ ወይም ስትመለሽ ብቻሽን እንዳትኝ ብላ ሲሆናል እንጂ እኔ በፍጹም አጠራኝም ብሎም ይመልስላታል። እሷም አይ ሁለታችንም ተጋብዘናል፣ በል ተዘጋጅ ብላው ትሄዳለች። ኪራም ከቤት ወጥቶ በደረጃው ላይ ቁጭ ብሎ በሀሳብ ተክዞ እያለ ሰራተኛዋ በር በረንዳው ልጠርግ ትመጣለች። እባክህ ተነስ በር ልጠርግ ነው እና አቧራ ይቦንብሃል ትለዋለች። ዝም ብለሽ ጥረጊ ይላታል። እሷም ጥሩ አይደለም እኮ ለአፍንጫክ አቧራው ትላል ብላ ትመልስለታለች። እሱም ቆይ በቃ በኋላ ጠርጊያለሽ ብሎ ይመልስላታል። ብዙ ሰዓት ጠበቅኩ፣ ልትነሳ አልቻልክም፣ እንዴት ልጠርግ ብላ ትለዋለች። እሱም ጮባትና በቃ ተኛ ሽኮ በኋላ ጠርጊያለሽ ሂጂ ካጠገቢ ማለት ያባርራታል። እሷም ደንግጣ ወደ ላይ ትወጣለች። ከዛ ምህሮም ትመጣና ደረጃው ላይ ተቀምጦ ታገኘዋለች። ስተኛ እንዳስቀመጥኩ አሁንም አለህ በማለት ጠይቀዋለች። ከዛ ጠገቡን ቆጭትልና አዎ፣ ምህሩ ቤቱ አስጠላኝ፣ እንዳልወጣም አስጠላኝ፣ በቤት መቀመጥ አስጠላኝ፣ በቃ ብሎ እያወራት ይገኛል። በለበቃ አሁን የራስ ሰዓታችን ደርሷል ብላ እንደሚሄዱ ትነግረዋለች። ምሩ ፓክሽ ተይኝ ይላታል። እንዴ በፍጹም በቃ እንሄድ ትለውና ልብስ እንዲቀይር ትጋብዘዋለች። እሱም ልብስ ልቀይር ብለች ነው በማለት እያወሩ እያለ እንግዲህ የዚህ ክፍል ተጠናቋል ማለት ነው። በነገራችን ላይ እጅ ሰራተኛ ምን ይዛ እንደመጣች እቅዷና አላማዋ ምን እንደሆነ ማንም የጠረጠር የለም። ጽናት ግን ውስጧ የሆነ ነገር ነግሯታል። በጣም እየተጨነቀች ነው። በኪራ ላይ ምን ይደርስ ይሆን ብላ ውስጧ እያሰበ ነው። ኪራ ላይ ምን ታደርግ ይሆን ብላም ተጨንቃለች። እውነትም ሊሆን ይችላል ጭንቀቷ፣ ምክንያቱም ልጅቷ የምታቀብለው ኢንፎርሜሽን ለማን እንደሆነ የታወቀ ነገር የለም። እና ውዶችዬ ለዛሬ ይዤላቸው የቀረብኩት ይሄንን ይመስላል። አጠር አጠር ቀንጨብ ቀንጨብ አድርጌ ፍሬ ሀሳቡን ይዤላቸው የቀረብኩት። በቀጣይ ምን ይከሰት ይሆን? ሰራተኛ እውነትም ተልእኮ የሆናታር ይኖራት ይሆን? ጽናት የተጠራጠረቻት እውነት ይሆን የሚለውን አብረን የምንመለከተ ይሆናል። እስከ ፍፃሜው አብራችሁን ስለቆያችሁ ከልብ አመሰግናለሁ። በድጋሜ ቤተሰብ ያልሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። የደውል ምልክቷንም አብራቷን እንዳዘነጉ። ቸርን ሰንብት። ኢትዮጵያ ሀገራችንን ሰላም ያድርግልን። አሜን